የተፈናቀሉ ወገኖቻችን እያገዝን ያለ ነው እና ማገዝ የምትፈልጊ ከሆነ የአቅምሽን ቃል መግባት ትችያለሽ። በተረፈ ሁላችሁንም እጅግ በጣም አድርጌ ነው ማመሰግናችሁ። ሁሌም መጠች ያልጣችሁ ኔ ቤተሰቦች አሳፍራችሁኝ አታውቁም። ሁሌም ታኮሩኝ ያላችሁ። ዛሬ ባያመኝ ትንሽ ሰዓት ጨምረን እንቆይ ነበረ በጣም በእውነት በእውነት አዲስ ቪዎችት ቴንክዩ ሶማች እያለች ነው። ምናልባት አስገቢያት ሲል ነገር ትበል አላየኋትም እና ድሬ ቲዩብ ደግሞ ኢትዩ ምናምን ነገር በሚል እንትን አለው እኔ ነኝ ይበልቃለሁ። ዩንቫይት ያደርገዋል የእሱን ትናንትናም ሲጋብ ገብቶ ቴንክዩ ስላለ እንዴት አመሻችሁ፣ በድጋሚ ያው ሀቢባዬ በጣም ሳልሽ፣ በጣም አስጨንቆ የነበረ። አይዞሽ እግዚአብሔር ምሕረት ይላክልሽ። አይዞሽ በጣም እንደዚህ ሆኖ አፋር ላይ ያሉት ሰዎች በሙሉ ገብተው እያዩሽ ነበረና፣ በጣም እዛው ጎዳና ላይ ቁጭ ብለው ነበረ ሲደውሉልኝ የነበረው አብዛኛዎቹ የቀበሌ አስተዳደሩ ገብተው ጆይን አላረጉም፣ ግን ሙሉን ገብተው እያዩ በጣም ነው ደስ ያላቸው። በጣም በጣም እና አመስገኝልኝ ብለውኛል። እዛው አስፋልት ዳር ሆነን ነው እንደውልላችሁ ብለውኛል። ስለዚህ እግዚአብሔር ይባርከሽ በእውነት በቃ፣ እንደዚህ አይነት ኢትዮጵያዊ ይብዛልን። በጣም ለወገኑ እንደዚህ የሚሮጥ ቀላል ነገር አይደለም። እንደ ራስሽ አድርገሽ ይህን ነገር በመስራትሽ እኛም ደግሞ በማንኛውም ጊዜ በየትኛውም ቦታ በሙያችን ሰፖርት ለማድረግ ኤኒታይም በሚያስፈልግሽ ነገር በጣም እንረዳለን በሬዲዮ ደግሞ ከዚህ ከነገ ጀምሮ እየገባን በሬዲዮም በየፌስቡካችንም ቴንኪዩ ለማለት እንወዳለን በጣም ይሄ ትልቅ ትልቅ ስኬት ነው ለእኔ አሁን በተለይ በጣም ትልቅ ስኬት ነው እና ሁላችንም በቅልቦች ስም በባልደረቦቻችን ሶሻል ሚዲያ ላይ ባለን ጋዜጠኞች ስም በጣም ልናመሰግን እንወዳለን። ከዚህ በተጨማሪ ደግሞ ሬዲዮ ላይ ለማመስገን ተስፍሽ ማክሰኞ ከሶስት እስከ አራት በቀን ልቦች ፕሮግራም ላይ እንዲሁም ዘጠና ሰባት ነጥብ አንድ ላይ ሌሎችን ፕሮግራሞች ላይ እንዳለ ቴንኪው ለማለት እንፈልጋለን። አብ በጣም አድርጌ አመሰግናለሁ። የዜግነት ግዴታዬ ነው። ምናልባት አሁን ያለሽበትን ስሜት አሬ ብዙ እንትን ነኝ ግን በእውነት በጣም ነው። ቅደም ለመጻፍ ሁላ ስቸገር የነበረውና በዚህ ስሜት ትናንትና ካልጋ ተነስተሽ ቪዲዮ ስሰሪ ምናምን ነገር ሳይ ምን ያህል ይሄ አንድ መስጠት ነው። ብዙ ፎጋሪዎች ሙሉ ጤንነትን ይዘው አሉታዊ ነገር እንትን በሚሉበት፣ ኦፍኮርስ አይነው ከሶሻል ሚዲያ ላይ ከሚሰሩ ነው ቁጥር አንድ ጥራ ብባል ምክንያቱም እኔ ሶሻል ሚዲያ ላይ የሚሰሩትን ነው ያው እንደ ተቋም የምንከታተለው የምናየውም፣ እና ግንባር ቀደም የህዝብ ልጅ መሆንሽን በእውቀት የምትሰሪ ጀግና መሆንሽን፣ ብሔር፣ ሃይማኖት፣ ዘር አንቺ ጋር አለመኖሩን በምንም ደግሞ ለትክክለኛ ነገር ነው። በሌላም በሌላም እከታተልሻለው አብሬሽም እሰራለው ደግሞ ምን ያህል ለፖልት ነገሮች ተጋላጅ ትሆናለች ብዬ እንኳን ሳ የምትጠነቀቂያቸውን ነገሮች በጣም ነው የሚገርመኝ፣ የሚደንቀኝ። ይሄ ወገንሽን ደግሞ የምትወጅበት ፍቅር ይሄ እኔ ነው ይሄ አይደለም ምናምን ነገር ሳይሆን ኢትዮጵያዊ በመሆኑ ከኢትዮጵያ ሰውም በመሆኑ። እኔ አይነው የአንድ ተፈናቅሎ የሆነ አረብ የምትረጁ በጣም ብዙ ተደጋጋሚ ጊዜ አው እየሄደ የተፈናቀሉ በጦርነት እንትን ያሉትን ሕፃናቶችን እየረዳ ቪዲዮ እየሰራ እያስመሰገነች ነው። ይሄ ነው መሰጠት፣ ነው ይሄ ጸጋ ነው። እና በእውነት አድንቄሽም አልጨርስም። ብቻ አንድ ጊዜ ሶሻል ሚዲያን ለመልካም የተጠቀሙ ተብሎ ግንባር ቀደም ሆነሽ ስትመሰገኝ ሀገር ሲያመሰገነሽ ማየት ናፍቃለው። በእውነት ጀግና ነሽ። በእውነት ቅን ሰው ነሽ። መልካም ሰውነሽ አውርቼ አላቅም። ግን ዛሬ በተነፈሰና ያ ላንቺ ያለኝን ፍቅር ብናገር ኖሮ ደስ ባለኝ፣ ግን የቃላቶች እጥረት ይኖራሉ። ተባረኪ፣ እውነት ልጆችሽን እግዚአብሔር በሞገስ ያሳደግልሽ። ባለቤትሽንም ማመስገን እንወዳለን። አውቀዋለሁ፣ አይቼዋለሁ፣ ምን ያህል ቅድ እንደሆነ ከጀርባ ምን ያህል ሰፖርት እንደሚያደርግሽ አውቃለሁ እና በርቺልን አይወሰድብሽ ይሄ አንዳንዴ፣ ሂደው አንዳንዶች በሆነ ነገር ማዕበል መጥቶ የዘረኝነት፣ የብሔርተኝነት፣ የሃይማኖተኝነት ማዕበል እየመጣ የጎተታ የሆነ ቦታ ይለጥፋቸዋል። አንቺ ግን የትኛውን ማዕበል ሲመጣ አይተናል፣ የነበረውን ከዚህ በፊት ነው። በምንም ብትፈተኝ የማትደክሚ፣ የማትወርቂ፣ የማትሸበሪ ጀግና እህት ስላለን እኔ በእውነት ስላወቅኩሽ በጣም ነው የኮራውብሽ። አብሬሽም ስለምሰራ ኤኒ ማንኛውም ነገር ቢመጣ ተቀብለን የአንችን ጉዳይ አብረንሽ ለመስራ ከጎንሽ መኖር ቤቲንም ድሬ ቲዩብን ቢመጣና ቢገባ እና የሆነ ነገር ቢል ሞር ደስ ባለኝ። በኢትዮጵያ ቀዳሚው የፌስቡክ ፔጅ ነው መጀመሪያ ሚሊዮኖች የገባም ሶስት ነጥብ ሶስት ሚሊዮን ፌስቡክ ተከታይ ነው ያለው ቀድሞ ያለ እና ያቅሻል ከዚህ በፊት ማወርቶች በስልክ የምትሰሪውንም እዚህ ቁጭ ብሎ እያየን ያለው የእነሱ ስብስቦች ናቸው። እንግዲህ ቤቴሌም እሷናት ሀሳቡን አፋር ቦታው ድረስ ሂዳ ህዝቡ ሲፈናቀል ንብረታቸው በመሬት ውስጥ ሲሰምጥባቸው ነው እነሱም በደም በነፍስ አድን ሲወጡ አይታ ባይኗ ከዛም ቀርፃ ይዛ መታ እኛንም ጠይቃን አብራን እንድንሰራ እንትን ያለችን ገና ስትነግረን በአይምሮ የመጡ አንቺ ይሄ ሳሪ መማር እንደዚህ በቃ እነዚህ ለህዝብ የተሰጡ ናቸው። እና እነሱ አብረውን ይሰራሉ ብዬ ነው ወደ አንቺ ይዤሽ የመጣሁት። ሀሳቡንም በቅንነት ነው የተቀበልሽኝ። በጣም ነው የምናመሰግንሽ። ተስፍሽ ገና ይሄን ሀሳብ እንዳነሳን የሀቢባን፣ የሌሎች ያንቺን በተለይ እንደ እሷ ሙሉ ልብ ነው ያለኝ በሙሉ ልብ መሰክራለሁ ብሎ በአንዴ በአንዴ በቃ ለአንቺ ሲደውል ኢሚዲየት ሊያንስተሽ፣ እሺ ያልሽን በጣም ነው የገረመኝ እኔ በጣም በጣም። እና ቴንኪዩ በጣም ተስፍሽም ላመሰግን እወዳለሁ። ማለት በዙሪያ ያሉ በሙሉ በጣም ቅን ሰዎች፣ ታማኝ ሰዎች ናቸው እና እኛም በጣም በጣም ባለን ኤክስፒሪየንስ ሰፖርት ለማድረግ ይኸው ቃል ገብተናል። እሺ ሀቢቢ ስላገኘንሽ በጣም ደስ ብሎናል። በጣም አመሰግናለሁ። አዊ በዚህ ሰሆን ማክሰኞው ጠዋት ሶስት ሰዓት እስከ አምስት ሰዓት የሬዲዮ ፕሮግራማችን ላይ በዚህ የተራባበ ያገዙን ሰክሰስ ፕላስ አብሮች የሚሰራው ባልደረባሽንም ከልብ ልናመሰግነው እንወዳለን። ነው መጀመሪያ ሰርፕራይዝ ያደረገን እሱ ነው። ምን ልርዳ ጠይቀኸኝ ያው የሚያቀኝ አንቺ ቤት ነው፣ በሌላ ቦታ አያገኝም። እና ምን ልርዳ ምናምን በእውነት ለእሱንም ማመስገን እንወዳለን። መቶ ኩንታል እና መቶ ሊትር ዘይት ሲለን ሁላችንም ዋው ብለን ብቻ ያነበርንበት ቦታ ላይ ሆነን የነበረንን ስሜት ስንገልጽበት የነበረበት ነው። እና እሱንም ኢትዮጵያን በሚሰሙት ያለን በሬዲዮ ጣቢያችን በአፋር ጉዳይ ላይ ቤተልሔም ባለችበት እዛው ስቱዲዮ ሆነን እናስገባችሁ እና ከዚህ በፊት አንችንም እንዳስገባንሽ ሁሉንም በዚህ የተረባረቡልን ያገዙንንም አስገብተን ቴንኪዩ የምንልበት ፕሮግራም ይኖረናል። ማክሰኞ ጠዋት ላይ እንግዲህ እነግርሻለሁ። ሰኞ ከወዲሁ ፕሮግራምሽን አስተካክለሽ ጠዋት ላይ ገብተን የምናመሰግንበት፣ ከዛ ሲያልፍ ደግሞ የራሳችን ደግሞ በዚህ ጉዳይ ላይ እውቅና የምንሰጥበትም የምንመሰጋገንበትም ይኖራል። ሌላ ነው እንዲህ የመመሽ በዚህ ስሜት እንዲህ ደክሞች ከኔ፣ እኔ እንኳን መተንፈስ እችላለሁ፣ ደህና አልጋ ላይ ተኛለሁ። እዛ አስፋልት ላይ ቅድም ስትሄ የነበረው ቃል አለ እና፣ ይሄ ዝም ብሎ ከንፈር የመነጨ አይደለም ከልብ የመነጨ ምንድን ነው እና ከልብ ነው የምናመሰግንሽ፣ የምንወድሽ። ቴንቶ ነው ግዴታ ነው። በእውነት የዜግነት ግዴታ ነው የተወጣሁት። ግዴታ ነው አንድ ዜጋ ሲቸገር ያለኝ ድምፅ ነው። ሚዲያ ላይ ድምፅ ሆኜ ዜጋዬን ማገዝ ይሄ ግዴታ ነው። እንደ ግዴታ ነው ማየው፣ እንደ ዜግነት ግዴታ ነው ማየው። እና እኔ በመጀመሪያ ተመልካቾችን ለማመስገን ፈልገው፣ ተከታዮችን፣ ፋሚሊዎችን ሁሌም ስለማታሳፍሩኝ ሁሌም ገንዘብ ያለው በገንዘብ ገንዘብ የሌለው በታብታብ እና በኮፒ ሊንክ ስለሚረዳ አመሰግናለሁ። እኔ ደግሞ በጣም አመስጋኝ ነኝ። ሁሌ ሳመሰግን ይጨመርልኛል፣ ሳመሰግን ይጨመርልኛል እና አሁንም አመሰግናለው እናንተንም ተስፍዬም ስላመንክብኝ እንደ ለመልካም ነገር ኖ እንደማልል አምነህብኝ ይህንን በረከት እንድካፈል ለዚህ ድምፅ እንደሆነ ያቅሜን እንዳደርግ ስለነገርከኝ አመሰግናለሁ። መልካም ሰው ስለሆንክ አመሰግናለሁ። እኔ ለእያንዳንዱ ሰው መልካም ሰው መልካም በመሆኑ አመሰግናለሁ። ለምን መልካም ሰው እንዲበዛ ስለምፈልግ፣ መልካምነት እንዲበዛ፣ ቅንነት እንዲበዛ ስለምፈልግ እና ተስፍዬ ሁሌ በጠራነ ቁጥር ሮጠ መተህ እንግዲህ እኔ በጠራው ቁጥር ሼር አርጉለ ትላለሁ ሼር ተደርጉል ካልመጣ ዋትሳፕ ላይ ሼሩን ካላየከው ዋትሳፕ ላይ እጅግ ላይ ባለው ስልክ በረብሼክ መተግ ሁሌ ደውለህ ካርድህን ጊዜህን መስዋዕት አድርገህ ሁሌ ታግዘናለህ እና ይሄስ አንተ እንደ ዜግነት ግዴታ ስለምታየ አይደል? ስለዚህ በጣም ነው የምናመሰግነው። እንዳንተ አይነት መከታ የሆነ ወንድም ስላለን እናመሰግናለን። እኛ በስደት ያለን እህቶች እናመሰግንሃለን። ቴንኪ በጣም በእኔና በእህቶቼ ስም አመሰግናለን። አመሰግናለሁ አሁንማ፣ በቃ በምን በብ ነው የአንቺን ቤተሰቦች ምን ያህል ለወገኖቻቸው እንደሚረባረቡ ስላየ ከዚህ በላይ ደግሞ፣ አሁን ደግሞ ድሮ የምንችለውን እርትናችኋል። አሁንም ደግሞ ካለን ምንም የምንቆጥበው ነገር ሳይኖር ከጎናችሁነን ከጎናችን ናችሁ ስላሳያችሁ በጣም ነው የምናመሰግነው። እንግዲህ አሁን ደግሞ ብዙዎች ይበዛሉ ይኸው ቤቴሌም ለገሳለች፣ እነመና አሉ፣ ኤዲካሳ አሉ፣ ድሬት እና ሁላቸውንም ወክዬ ነው ማመሰግንች። ከእንግዲህ በኋላ ብዙ ከኋላችን ያሉ ፌስቡከሮችም በዚህ ጉዳይ ላይ ለእህት ወንድሞቻቸው ድምፅ መሆኑን ይቀጥላሉ። የምትሰሩትን ስራ በአይናቸው ስላዩ አደለ፣ ቤትዬ? ትክክል። በጣም በጣም ከጎናችሁ ነን። ኤኒታይም መዘዙን ሀቢበ ተስፍሽ እንደምታዥው የእኛም ስልክ ክፍት ነው። ኤኒታይም መደወል ትችያለሽ። ያለንን ነገር በሙሉ ተጠቅመን፣ እኛም ደግሞ ለማገዝ እግዚአብሔር በረዳን መጠን አይደል እናግዛለን። በጣም እሺ በቃ ሰዋል ተስፍሽን ወንድም አለኝ መከታ እንዳልሽ ሁሉ እኛም እህትና ወንድም አለኝ። ወንድሞችና እህቶች ማለት ትችያለሽ። ወንድሞችና እህቶች አሉኝ። ትክክል ትክክል። ቴንኪዩ፣ በጣም አመሰግናለሁ። እሺ ሄደሽ እዛው እዛው ሆነ እንደሆነ ላይ እንገባለን እ ኦኬ አዛ ጉዳት ነው። ጻፋት ጻፋት። ቅድም ጀምሮ እዚህ እየጻፈ ነበር። አንድ ቁጥር አንድ ቁጥር ለመግባት እድሉን አላገኘም። ጻፈው ሶስት ሺህ ብር ኮተቱ አምቦ ያምቦ። ምንድነው ያ ቆራጡ ያምቦ ልጅ እንደማለት ነው መብራት አድማስ እኔ ማስወጣት ትችላለን። ምናልባት እንዳለይዝባት ከንም አቡዬ እረፊ። በእውነት በጣም ከንዴ። የማርያም ልጅ ል የማርያም ልጅ መዝገበና ተልቁ የማርያም ልጅ እኮ ድጋሚ ልታስመዘግቢ ነው እንዴ? ማሬ አልተመዘገበችም። አቡ ወይ ዘይነብዬ ስንት እንደምትይ ጻፍልኝ እዛው ምን ላይ ናችሁ? በአፋር ለተፈናቀሉ ወገኖቻችን እርዳታ እያሰባሰብን ያለው ያለ ነው። ማሪ በመሬት መንቀጥቀጥ ምክንያት ለተፈናቀሉ ለተራቡ ወገኖቻችን እና ውዴ ስንትት ያለች ዜና ብዬ ጻፍልኝ፣ ስንት እንደምትይማ። የማርያም ልጅ መዝግቤሻለሁ ሁለት ሺ ብር ማሪ

ኢንቦክስ ብላ አድርገው ነገር አቡዬ ረፊ በቃ በጣም ነው የምናመሰግነው። በቂ ነው። መቶ ስምንት ቤተሰብ ሁለት ደቂቃ ስ ሁለት ኮመንት ሰው ካለ ሁለት ደቂቃ የሚገባ ሰው ካለ አሁን ከአስራ ስምንት ነው ሁለት ደቂቃ ከሀያ ሲል ምን ላይ ናችኋል? አስቱ ፋሚሊ አስቱ እንኳን ደህና መጣሽ። ያስባል ያስባል አ አቦ፣ ተሻለሽ ደህና ነኝ። ማሪ እንዴት ነሽ አለን? እግዚአብሔር ይመስገን። ተስፍሽ ቴሌ ብር አለ እንዴ? ቴሌ አለ እና ኢንዲቪዲዋል አካውንት ውስጥ አይገባም አለኝ። ግን ኢንዲቪዲዋል አካውንት መቶ ዶላር አይ፣ በቴሌ ኦኬ፣ መቶ ዶላር

እሺ ስምንት፣ ምን ባንክ ነው? እዛ ጋ ባንክ ኢትዮጵያ ኮመርሻል ባንክ። እሺ እሺ፣ ተባረኪ አስቱዬ፣ እናት ክብር በይልኝ። እሺ፣ ሌላ የራሳቸውን አካውንት የሚጽፉ ሰዎች አሉ። ሳሙኤል የሚባል ሳሙኤል ዘገይ የሚባል የራሱን አካውንት ጽፏል። ሚውት አድርጉት። ቴንኪው፣ ማሪ ክበሪልኝ፣ አስቱዬ እኔ እናት ምንም ችግር የለም። ሀቡይ በውስጥ በዋትሳፕ ጽፌ ነበር መሻልሽ ብታይ በጣም አሞኝ ስልኬንም አላየው። አይ ነው እግዚአብሔር ይማር። መቶ ዶላር አስፊ መዝግባት። መቶ ዘጠኝ ሰው መቶ ዘጠኝ ሰው መቶ ዘጠኝ ሰው አንድ አንድ አንድ ሰው ጎዶሎ ቁጥር አልሆድም። አንድ ሰው መቶ አስር እንሙላው ቤተሰብ፣ አንድ ሰው አንድ ሰው። ሀቡ እኔ ሁለት ሺህ ብር የኔ እናት ራኑ፣ እየ ክበሪልኝ ራኑ፣ የካታሯ ሁለት ሺህ ብር። ያገሬ ልጅ ያገሬ ልጅ ቴንክ ዩ ሶማች ቤተሰብ፣ በጣም ነው የማመሰግነው። ስሙን የሀቡ ወታደር፣ የኔ ማር፣ የኔ ቀውጢ። ስሙን የሀቡ ወታደር አራት ሺህ ብር ቅድምም ብዬ ካለሆን ወታደር አለኝ፣ ድሮን አለኝ፣ የሀቡውን አፋቂ አለኝ። ይኸው የወታደሬ ናት። ስሙኒ ፌክ ምናምን እንዳትመስላችሁ፣ ቴሌግራም ላይ አውርታኛለች፣ ድምጿን ሰምቼዋለሁ። አለን ሀቡዬ፣ ኑሩልኝ የኔ ማሮች። ድሮኖች አሉኝ፣ ዝም ብዬ እንዳትመስላችሁ እዚህ ላችኋል እነ ከሌ ከኔ ጋር ጦርነት የገጠሙ ጊዜ ጉድ ጉድ ጉድ ጉድ ሀቢባ ድሮኖች አለቃብናለች በቃ እጅ ሰተናል ብለው አምነው ጦርነቱን በቃ ማንነቴን አሳየቻለሁ እድሜ ለድሮኖች ኑሩልኝ እሺ የኔ ድሮኖች አለን ኑሩልኝ አለን ሀቡ በለው ቀላል የልብ ልብ አይሰማኝም አለን አለን ስትሉኝማ በቃ ወይኔ ወይኔ ኑሩልኝ ኔ ማ አመሰግናለን። መዝግብ ያለው መዝግብ ያለው ሳዲን መዝግባት ሳዲን ሳዲን መዝግባት አምሳ ዩሮ አምሳ ዩሮ አምሳ ዩሮ። ተንክዩ ቤተሰብ ሚላ ቤተሰብ እኔም በጣም ነው ሞድሽ ኔ እናት እኔም በጣም ወዳችኋለሁ ሁላችሁንም። አንደኛው አጠላ የጠፋችኝ ቆይ ልድረስባት። ጸዲላ እሺ ማርታ አወቀ ሁለት ሺህ በርሷን መዝግቢያለሁ። ሰኒዬንም መዝግባት ሰኒ አስራ ስድስት ሀምሳ ዶላር ሰኒ አስራ ስድስት ኤስኢኤን ዋይናት ሰኒዬ ቅድም እኮ አንድ ቁጥር ስጽፊ ላስገባሽ ነበር። ረውጣልብኝን እኔ ማርክ አይቶች ነበር ሁላችንም ወታደሮችሽ ነን። ኑሩልኝ የኔ ማሮች፣ ቴንክ ዩ ሶ ማች። ሁሌም መጥቻ ያልጣችሁ ሁሌም ስለማታሳፍሩኝ፣ ዛሬማ መታመሚን አይተው ሞዲሬተሮቼ ሳይቀር ጓደኞቼ ሳይቀር ሁሉም ነው የተሳተፉት። እንደ ሌላ ቀን ሁላ በዋትሳፕ አይደለም የነገሩኝ፣ እየገቡ ነው እዚህ ጋር እየነገሩኝ። ቴንክ ዩ ሶ ማች። የኮመቱ ነው የነገሩኝ። ሄሪኬ ኳል ቀረች። ሁሉም እነ ቤትዬ፣ ክብሪቴ፣ መስዬ ማንም የቀረ የለም። ኧረ ሶፊ ብቻ ዛሬ የት ሄዳ ነው? ሶፊን አላየኋትም። እናንተ ሶፊ አለች? ሀኒ አስር ሺ አዋታለች። እሪ ምሻ፣ እሪም ጎልድ አስር ሺ አዋታለች። አስር አስር ሺ ሄሪ ኬኩ አስር ሺ ም ሶ ፕራውድ ኦፍ ዩ ጋይዝ። በጣም ነው ያኮራችሁኝ። ቅሰው አለኝ እኔ የእኔ እህት ወይ እኔ ነህ እህቴ። ኧረ ጠላትሽ አለው። ሶፊዬ ኑሪልኝ የኔ ማር አለች ኬው አለው አለችኝ። እሺ በቃ ቤተሰብ ወዳቸው አለው በጣም አከብራቸው አለው። አመሰግናለሁ እኔም ሃቡ እኔ እሺ አለው። ሰብለን እሺ ሰብለ ስንት ሁለት ሺህ የእኔ ኢትዮጵያ ሀያ አምስት ሺህ ቃል የገባችው አስገብታ ደረሰኝ ዋትሳፕ ላይ ልካልኛለች። የኔ ኢትዮጵያ ሀያ አምስት ሺህ ቃል የገባችው ይኸው ደረሰኝ ዋትሳፕ ላይ ልካልኛለች። ወደ አንተ በጣም እናመሰግናለን በእውነት የአብዋ ቤተሰቦች ያው ትለያላችሁ። አንድ ቀን ጌብ ላይ የሆነውን ስቀጪ የአብዋ ቤተሰቦች ይለያሉ ብለ ይለያሉ ብዬ ኮን የቀጣው ታምበርክኬ አድርጉት ሁላችሁም፣ ኮመንት ላይ የአቢባ ቤተሰቦች ይችላሉ፣ የአቢባ ቤተሰቦች ይለያሉ። ይውል አለ አለን ስቲ ካር ተሰርቶልናል። ሰብስክሪፕሽን ላይ እንዳለ ኮመንቱ ላይ የአቢባ ቤተሰቦች ይለያሉ፣ የአቢባ ቤተሰቦች ይችላሉ በሉልኝ። በማን ልላከው? ደረሰኝ በተስፍሽ ቅልቦችን ፎሎ አድርግሽ በቅልቦች ላኪ። እውነትም ትችላላችሁ፣ እኔም ለነገሩ ቤተሰብ እኮ ነኝ። አዎ እንደ እንችላለን በናብረን እንችላለን፣ እንችላለን ማለት መቶ አስራ ሁለት አሁን መቶ አስራ አራት ተመስገን። በቃ በጣም አሪፍ ነው። በጣም እናመሰግናለን። ትችላላችሁ፣ የአቢባ ቤተሰቦች ይችላሉ፣ የአቢባ ቤተሰቦች ይለያሉ፣ ትችላላችሁ የሚሰቦች እንችላለን አንተም እኮ መኮመንት ትችላለህ። ይሄን ሰብስክራይበር ነክ ኦልሬዲ ተጋብዘሃል። ምን ብዬሽ ነው። ለምሳሌ ኮመንት ላይ ስፒከር ኮከብ ኮከብ ምልክት አለች አይደል? እሱን ስትነካ እነዚህ ፎቶች ይመጡልሃል። ኮከብ ሀብታም የሚል ምን የሚል የተሰራ ኮመንትክ ላይ የኮከብ ምልክት አለ። ሰብስክራይበር ስለሆንክ ከዛ የፈለግከውን መምረጥ ትችላለህ። የአቢባ ቤተሰቦች ይችላሉ አለ ሀቢባ እንወድሻለን አለ የአቢባ ቤተሰቦች እንችላለን ብዬ ስ ያለ ቴንኪው ሰኒ ደረሰ ይልካሽልኛል ሀምሳ ዶላር ብዬ ነበረ። ቴንኪው ሰኒ በእውነት በጣም እናመሰግናለን። ዳይመንድ ደግሞ በጣም ዛሬ አንድ እህት ጎንደር ሆስፒታል ውስጥ ነበረች እና በኦክሲጂን ነው አራት ዓመቷን እዛ ሆስፒታል ውስጥ የምትኖር መንቀሳቀስ አትችልም። እና የሆኑት አዋጥተው ተንቀሳቃሽ ኦክሲጂን ምንትን እንገዛልሻለን ለን ብለው ገንዘብ አዋጥተው ይልቁላታል። አንዷ ደግሞ እኔ ከታክስ ፍሪ ላመጣላት እችላለሁ ብላ ብሯን ወሰደችባት እና ጠፋች። እሱን እሱን ልትነግረኝ እዛ ሆስፒታል ውስጥ በኦክስጂን ሆና ላይቭ ገባች። ቀን ላይ ገብቼ ነበር እና ዳይመንድ መጣች። የወሰደችባት ሰባ አራት ሺህ ብር ነበር እና ወደ ዘጠና ምናምን ዘጠና ስድስት ሺህ ብር ነው አካባቢ። እዛው እሷ ጀምራ እኔ ቤት እኔ ቤት ምንም አይነት እርዳታ መሰብሰብም አልችልም፣ በእርግጥ አሰባስቤ አላቅም። እሷ ባስጀመረችው ዘጠና ስድስት ሺህ ብር ተሰባሰበላት እና ከተወሰደባትም በላይ ያንንም ግን ማስመለስ የምንችልበትን ፕሮሰስ እንጀምራለን። ገርሞኛል። አንቺ ቤት ነው መታቀኝ ዳይመንድ አንቺ ቤተሰብ ናት። እና በሄዱበት ቦታ መልካም ነገር በመስራት የሚታወቁ ቤተሰብ ያፈራሽ ጀግና እህት ነሽ እና በእውነት ከልብ ነው። እንዴት ነው ከተማ የሚለኝ? ለዛውም ሃይማኖትን ተገን አድርጋ ነው የወሰለችባት እና እንደዚህ አይነት ነገር እዚህ ውስጥ ያላችሁ ብዙ መጠንቀቅ እንዳለባችሁ፣ በምንም በምንም መሸወድ እንደሌለባችሁ ለመጥቀስ ያህል ነው። ከምንም ከምንም ግን የሚገርመኝ የአንቺ የምታፈሪያቸው ቤተሰቦች ተነግረው ፕሮሚሳቸውን የሚጠብቁ ለቸገረው ሰው ካላቸው ለመርዳት ወደኋላ የማይሉ እና በጣም ቅኖች ናቸው። በጣም ነው የምናመሰግነው በእውነት እንኳን አወቅኳችሁ። በዚህ አጋጣሚ እኛም እንኳን አወቅኩት ነቅታስ ብዬ በጣም እናመሰግናለን። ና እግዚአብሔር ይማሪ፣ እግዚአብሔር ይማሪ። ሰላም በጣም እናመሰግናለን። ደህና እደሩ። እንወዳችኋለን፣ እናከብራችኋለን። ሁሌም መተናንጣችሁ ቤተሰብ ትለያላችሁ፣ ትችላላችሁ። እሺ፣ በጣም እወዳችኋለሁ። አመሰግናለሁ። ፈጣሪ አክብርልኝ። ሰላም እደሩልኝ። እወዳችኋለሁ።